ሰላም ወንዶች፣ ዛሬ እጅግ በጣም አስደሳችና ለብዙዎቻችሁ ጥያቄ የነበረን ነገር መልስ ይዘንላችሁ ቀርበናል። ሴቶች የማያውቁትን ወንድ እንዴት በተለየ መንገድ ይመለከቱታል? አንተስ በድንገት የአንዲትን ሴት ቀልብ መስበው እንዴት ነው ብለ አስበ ታውቃለህ? ምናልባት ምንም የማታውቃት ሴት ከብዙ ወንዶች መሃል አንተን ብቻ ለይታ አይታ ይሆናል። ያ በአጋጣሚ የመጣ ነገር አይደለም። ከጀርባው ጥልቅ የስነልቦና ሚስጥሮች አሉት። ዛሬ እነዚህን ሶስት ወሳኝ ሚስጥሮች ይፋ እናደርጋለን። ይህንን ቪዲዮ እስከ መጨረሻው ከተከታተልክ የሴቶችን ቀልብ ለመሳብና በራስ መተማመን ለመገንባት የሚያስችሉ እውነተኛ መፍትሄዎችን ታገኛለህ። ከሌሎች ወንዶች በተለየ የሴቶችን ቀልብ ለመሳብ የሚያስችሉ ሶስት ወሳኝ የስብዕና መገለጫዎች አሉ። ወደ መጀመሪያውና ዋነኛው የስብዕና መገለጫ እንለፍ፣ በራስ መተማመን። በራስ መተማመን ማለት ትዕቢት ወይም ደግሞ ጉራ አይደለም። በራስ መተማመን ማለት ማንነትን ችሎታህንና ዋጋህን በሚገባ ማወቅ ነው። በራሱ የሚተማመን ሰው ሲራመድ፣ ሲናገር ወይም ዝም ብሎ ሲቆም እንኳን አካሄዱና አቀማመጡ ልዩ መልእክት ያስተላልፋል። ሴቶች ይህንን በቀላሉ የማየት ተሰጥኦ አላቸው። አንድ ሰው በራሱ የሚተማመን ከሆነ ያ ደግሞ በዙሪያው ላለው ዓለም የሚያንጸባርቀው ጉልበት ይኖረዋል። ታዲያ በራስ መተማመንህን እንዴት ታዳብራለህ? አካላዊ ቋንቋህን ማስተካከል ቀና ብለህ ቁም። ትከሻን ወደ ኋላ ሳብ አድርግ። አይን ለአይን የመመልከት ችሎታህን አዳብር። የእጅ እንቅስቃሴህም ሆነ ሌላው ነገር ስለምትናገረው ነገር ምን ያህል እንደምታምንበት ያሳያል። የተዘበራረቀ አቀማመጥ እና የፈራ አይን ለአይን እይታ ተቃራኒውን መልእክት ያስተላልፋል። ሁለተኛው በራስ ላይ መስራት ነው። ችሎታህን አሳድግ። አዲስ ነገር ተማር። ግቦችን አውጣና አሳካ። እነዚህ ነገሮች ስኬታማ ሲሆኑ በራስህ ያለህ እምነት እንዲጨምር ያደርጋል። ሎሚን ከመጭመቅህ በፊት ምን አይነት ጥቅም እንደሚሰጥ ማወቅ አለብህ? ሶስተኛው ውድቀትን እንደ ትምህርት መውሰድ ነው። ምንም ፍጹም ነገር የለም በዚች ምድር ላይ ስትወድቅ ተስፋ ከመቁረጥ ይልቅ ከስህተትህ ተማር። ይህ በራስ መተማመንህን ከፍ ያደርገዋል። ወደ ሁለተኛው ወሳኝ የስብዕና መገለጫ እንሂድ፦ ብስለትና የኃላፊነት ስሜት። ሴቶች የወደፊቱን ያስባሉ፣ ዘላቂ ግንኙነትን ይፈልጋሉ። ስለዚህ ከጎናቸው ብስለት ያለውና ኃላፊነት የሚሰማው ወንድ ማየት ይፈልጋሉ። ይህ ማለት ምን ማለት እንደሆነ እንመልከት። የመጀመሪያው ራስን መቆጣጠር ነው። ስሜትህን መቆጣጠር መቻል ትልቅ የብስለት ምልክት ነው። በቁጣ ወይም ደግሞ በፍርሃት ከመመራት ይልቅ በተረጋጋ መንፈስ ማሰብ ማሰብና ውሳኔ መስጠት መቻል ሴቶች የሚያደንቁት ነገር ነው። በሁለተኛ ደረጃ ቃልህን መጠበቅ ነው። የሰጠኸውን ቃል መጠበቅ ኃላፊነት የሚሰማ ሰው መሆንህን ያሳያል። ይህ ደግሞ በሰዎች ዘንድ መተማመንን ይገነባል። ሶስተኛው ለድርጊትህ ኃላፊነት መውሰድ ነው። ስህተት ስትሰራ ኃላፊነትን መውሰድ እና ይቅርታ መጠየቅ መቻል ትልቅ የብስለት ምልክት ነው። ሌሎችን ከመውቀስ ይልቅ ከስህተትህ መማርህ ጥንካሬን ያሳያል። አራተኛው ራሱን የቻለ ሕይወት መኖር ነው። በገንዘቡም ሆነ በስሜታዊነት ራሱን የቻለ ሰው መሆን ማለት ነው። ይህ ደግሞ ለወደፊት ግንኙነት መሰረት ይጥላል። ሴቶች በእርግጠኝነት ለቤተሰብ ራሱን የቻለ ጠንካራና የተረጋጋ ኃይል ያለው ሰው ይፈልጋሉ። ይህ ደግሞ ከብስለትና ከኃላፊነት ስሜት የሚመነጭ ነው። ራስን እና ሌሎችን መንከባከብ የምትችል ከሆነ ያ ደግሞ ለሴቶች እጅግ ማራኪ ነው። በመጨረሻም ወደ ሶስተኛውና እጅግ ወሳኝ ስብዕና እንለፍ። ደግነትና አሳቢነት። አንዳንድ ወንዶች ደግነትን እንደ ድክመት ሊመለከቱት ይችላሉ፣ ግን ይህ በፍጹም ትክክል አይደለም። ደግነት ማለት ጥንካሬ ነው። ደግነት ማለት ለራስህና ለሌሎች ያለህ አክብሮት ነው። እዚህም የመጀመሪያው ሌሎችን ማዳመጥ ነው። ሴቶች ሀሳባቸውንና ስሜታቸውን በቅንነት የሚያዳምጥ ወንድን ይወዳሉ። በጥሞና ማዳመጥ ለሌላው ሰው ክብር መስጠት ነው። ሌላኛው አክብሮት መስጠት ነው። ለሴቶችም ሆነ ለሌሎች ሰዎች ሁሉ አክብሮት መስጠት መቻል አለበት። የሌሎችን አስተያየት ማክበርና በትዝና መነጋገር ትልቅ የሰውነት መገለጫ ነው። ሌላኛው ርህራሄን ማሳየት ነው። የሌሎችን ስሜት መረዳትና ለነሱ መጨነቅ መቻል የደግነት ትልቅ ክፍል ነው። ሴቶች ስሜታዊ ናቸው እና የነሱን ስሜት የሚረዳ ወንድ ይወዳሉ። የመጨረሻው ደግነትን የምታሳይበት መንገድ ትንሽ ነገር ግን ደግሞ ትርጉም ያለውን ተግባር መፈጸም ነው። ትናንሽ ነገሮችም ቢሆኑ ትልቅ ለውጥ ያመጣሉ። በር ከፍቶ ማስገባት፣ ወንበር መሳብ፣ ወይም ደግሞ አመሰግናለሁ ማለት እና ደግ ቃል መናገር፣ እነዚህ ሁሉ የደግነት ምልክቶች ናቸው። ሴቶች ደግ ልብ ያለው ወንድ ይፈልጋሉ። ደግነትህ ከውስጥ የሚመጣ እውነተኛ ስብዕና ከሆነ ያ ደግሞ ማግኔት ይሆናል፣ ብዙ ሴቶችን ይስባል። ሴቶች ከጎናቸው ደህንነት እንዲሰማቸውና እንዲከበሩ የሚያደርጋቸውን ወንድ ይፈልጋሉ። እሺ እንግዲህ ከላይ እነዚህን ሶስት ወሳኝ የስብዕና መግለጫዎች ተመልክተናል። በራስ መተማመን፣ ብስለትና የኃላፊነት ስሜት፣ ደግነትና አሳቢነት። ሴቶች እነዚህን ባህርያት በአንድ ወንድ ላይ ሲያዩ በደመ ነፍስ ይሳባሉ። ይህ ማለት ፍጹም መሆን አለብህ ማለት አይደለም፣ ነገር ግን እነዚህን ባህርያት ለማዳበር መስራት አለብህ። ራስን ለማሻሻል በሠራ ቁጥር በራስህ የምትተማመንበት ኃላፊነት የሚሰማህ እና ደግ ሰው የመሆን እድልህ ይሰፋል። ያኔ የማታውቃት ሴት እንኳን ከብዙ ወንዶች መሀል አንተ ለይታ ብትመለከተህ አትገረም። ሴቶች ወንዶችን የሚመርጡበትና በተወሰኑ ወንዶች ላይ ብቻ እንዲሳቡ የሚያደርጋቸው የራሳቸው መንገድ አላቸው። እነዚህ መንገዶች ምናልባትም በደመነፍስ ወይም ደግሞ ከነሱ ቁጥጥር ውጭ በሆነ መንገድ ሊከሰቱ ይችላሉ። ሴቶች የወንዶችን በራስ መተማመንና ሌሎች የስብዕና መገለጫዎችን በቀላሉ የመለየት ችሎታ አላቸው። እናም ከተሰበሰቡት ብዙ ወንዶች መሀል አንዱን መርጠው የራሳቸው ማድረግን ይፈልጋሉ። ይህ ተፈጥሯዊ ችሎታቸው ወንዶችን ለወደፊት ዘር ከማስቀጠል አንጻር እንዲሁም ደግሞ ጠንካራ የሆነ ዘረመል ከመያዝ ጋር እንደሚገናኝ የኢቮሉሽነሪ ሳይኮሎጂ ባለሙያዎች ያብራራሉ። በዚህም ዘርን ለማስቀጠልና የወደፊት ህይወትን በጋራ ለመምራት ጠንካራ ጠባቂና አቅራቢ የሆነ ወንድ በሴቶች ዘንድ ተመራጭነቱ የጎላ ነው። ይህንን ወንድ ለመምረጥ ደግሞ ሴቶች የተለየ ችሎታ አላቸው። እናም ታዲያ በእንዲህ አይነት ሴቶች ለመመረጥ የምትፈልግ ከሆነ አንተም የሚያስመርጥህን ዋና ዋና የስብዕና መገለጫዎች መካን ይጠበቅብሃል። ለዚህም ነው አንዳንድ ጊዜ አብረው ይሄዳሉ ብለህ የማትጠብቃቸው ጥንዶች አብረው የሚሆኑት። በእርግጥ ከላይ የጠቀስናቸው የስብልና መገለጫዎች አንድን ወንድ በሴቶች ዘንድ እንዲመረጥ ከሚያደርጉትና ብቁ ከሚያደርጉት የስብልና መገለጫዎች መካከል የተወሰኑት ብቻ ናቸው እንጂ ሙሉ አይደሉም። ለማንኛውም ግን በሴቶች ዘንድ ተመራጭ ለመሆን ብቁ የሚያደርጉህን ማንኛውም ነገሮች ማድረግ ይጠበቅብሃል። በነገራችን ላይ እነዚህን ነገሮች የምታደርገው በሴቶች ለመመረጥ ብቻ ብለ ሳይሆን ለራስህ ስብእና እድገት መሻሻል እንደሆነ ልብ ልትል ይገባል። ምክንያቱም በየትኛውም አጋጣሚ ሰዎች ብቁ ሆነው ሲገኙ በሌሎች ዘንድ ተመራጭ እንደሚሆኑ መጠራጠር የለብህም። ስለሆነም በሌሎች ዘንድ ተመራጭ ስለሆነም በሌሎች ዘንድ ተመራጭ የሚያደርግህን ማንኛውንም ነገር ከመገንባት ወደኋላ ማለት የለብህም። እነዚህን ምክሮች ተግባራዊ በማድረግ ህይወታችሁንና ግንኙነታችሁን መለወጥ እንደምትችሉ እርግጠኞች ነን። የዛሬው ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ እናደርጋለን። ምን ተማራችሁበት? እናንተስ የሴቶችን ቀልብ ለመሳብ የተጠቀማችሁባቸው ሚስጥሮች ይኖሩ ይሆን? ከታች ባለው የኮሜንት መስጫ ሳጥን ላይ አስቀምጦልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻቸውም ሼር አድርጉላቸው። እናም ደግሞ ቤተሰብ ለመሆን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።